አሰላሙ አለይኩም ወረህመቱላሂ ወበረከቱ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዲህም ክርስቲያን ወገኖች ሰላም ብዬአለው። ሰላም ለሀገራችን፣ ሰላም ለኢትዮጵያ ዓለም ሁሉ ሰላም ያደርግልን ኢንሻአላህ። ዛሬ አን በተለይ የመዳም ቅመሞች ታገር ውስጥ ታገር ውጭ አላችሁ ማለት ነው እና ይሄንን ነገር ብትጠነቀቁ ብዬ ላሳስባችሁ ወዳለሁ እና ሼር ድወት እያደረጋችሁ አድርሱልኝ። አውዲዮውንም አሰማችኋለሁ። አንዲት አንድ ከኔን የተሰራጫለና እሱን እንዳትጠቀሙ። በተለይ እንደ ኩላሊት እንደ ራስ ምታት አይነት መስሎ በለዶን አክል በለዶን እያለች እንዳትሰጣችሁ፣ ዝም ብላችሁ እንዳትቀበሉ ማለት ነው። እና አደራ አደራ ላለው ቪዲዮ እንትኑን አስቀምጥላችኋለሁ ማለት ነው። ኬኒኑ ይሄ ነው፣ ይሄ ኬኒኑ ነው እና ይሄው። አንድ ሰው ሞቷል። አንዷ ደግሞ ባካችሁ እያለች ነው። ባዶውንም በአረበኛም በአማርኛም አሰማችኋለሁ ማለት ነው። አውቂ ሆኑ አደራችሁን። እና አረቦች ራሱ እየተነጋገሩበት ነው፣ አረቦችን ለመጨረስ ነው እየተባለ ነው። ብቻ ለአቅም አላ በአለም እንግዲህ እሱ ነው የሚያውቀው። እሱ ያኖረናል፣ እሱ ይጨርሰናል። እና እኛም ለማንኛውም አትጠቀሙ ምንም ነገር ምንም ቢያማችሁ ሐኪም ቤት ሄዳችሁ ታተረጋግጠ አክል በለዶን አክል በለዶን እያለች የምትሰጣችሁን ሴትዮዋ እንዳትቀበሉ አፎን ይቅርታ ማለት ነው እና አደራችሁን። ሊሆን የኩላሊት በቀን ቬንሽል የምናምን ብዙ ክና ውዶች አደራችሁን። በነገራችን ላይ በጣም ከባድ ነው እና አውዲዮንም በአማረኛም ላሰማችሁ እና አደራችሁን ወላሂ ሼር ድዩት እያደረጋችሁ እንትና ይሄ ብዙ ሰው ሊጠቀመው ይችላል። ወላ በጣም ነው የሚያስፈራው እና አደራችሁን ተጠንቀቁ፣ ማለት ነው። ምንም ነገር የመዳም ቅመሞች እንዳትወስዱ፣ ምንም ነገር ሀታ ጓደኛ ራሱ ቢሰጣችሁ እንዳትጠቀሙ፣ አደራችሁ ማለት ነው። እሺ ልጋብዛችሁ አባይ

አውዲዮኑ ብዙ ነው። ማለት ሁለት ነው። አንድ ያ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዲሁም ሰላም። እባካችሁ እባካችሁ፣ በምስሉ ላይ የምታዩትን መድኃኒት በምንም ታምር እንዳትጠቀሙ። ቪዲዮው ለብዙ እህቶች ስለሚያስፈልጋቸው ሼር እና ሪፖስት በማድረግ ለሁሉም እንዲዳረስ አድርጉ። በምስሉ ላይ የምታዩት መድኃኒት በ48 ሰዓት ውስጥ አንድ የሚገድል ሁለት መላ አካላትን ሽባ የሚያደርግ ነው። ያውም ቫይታሚን ሲ በማለት ነው የሚሸጡት። ሁለት እህቶቻችን በአንዲት መዳም ምክንያት አንደኛዋ ህይወቷ ያለፈ ሲሆን ሁለተኛዋ ሆስፒታል ትገኛለች። ያውም ቫይታሚን ሲ ነው ብላ ነው የሰጠቻቸው። ይህንን እንግዲህ ደላላዋ አንደኛዋን ልጅ ልካ ታማ መውጣቷን እያወቀች ሌላ ሁለተኛ ልጅ ልካለች። ደላላዎች በተለይ ደግሞ ደላላዎች ከዛ በፊት ሰጥታቻቸው ማታቁ ጀማ ጀማውን በደንብ የማታውቁት እህቶችን ሰጥታችሁ በደንብ ሰርተው የሚታወቅ ጀማ ካልሆነ በስተቀር እባካችሁን እህቶችን አትላኩ። እባካችሁን ለሁለት መቶ ብር ብላችሁ እንግዲህ አንዲት ደላላና አንዲት አረብ ይተዋወቃሉ። ሁለት ጊዜ ሰራተኛ ሰጣት። በሁለቱም ጊዜ አንደኛዋ ሞታ፣ ሁለተኛዋ መላከላቷ ታማ ሆስፒታል ትገኛለች። መላከላቷ ሽባ ነው በቃ እንግዲህ ይሄንን መድኃኒት ያመረተው እስራኤል ነው። እስራኤል ወደ መስር አስገባ፣ መስር ወደ ሱዳን፣ ብቻ በምንም ታምር ብሎ ሳውዲ ገብተዋል። ስለዚህ እባካችሁ እህቶች ተጠንቀቁ። ማንኛውንም የተሰጣችሁ መድኃኒት እንዳትጠቀሙ። ሄዳችሁ ራሳችሁ ከፋርማሲ ታይታችሁ ያልገዛችሁት ካልሆነ በስተቀር እንዳትጠቀሙ። በተለይ ደግሞ ይሄ ክኒኒ ለብዙ ሰው መዳረስ አለበት። ይሄ መድኃኒት ያውም ድምፅም ነበረው፣ አረብ ያሰራጨው ድምፅ ነበረ፣ ማስገባት ስላልቻልኩ ነው ዋትሳፕ ላይ ከብዙ ቦታ ነው የደረሰኝ። ስለዚህ እባካችሁን ይህንን መድኃኒት በምንም ታምር እንዳትጠቀሙ እንዳትጠቀሙ። ለደላላዎች ግን አጥብቄ የምነግራችሁ ነገር ቢኖር ከዛ በፊት ሰራተኛ ሰታችሁ የማታቁትን ጀማ እባካችሁ እህቶችን አትስጡ። በቃ አደራ። ይሄ እሱ የማያመጣብን ጣጣ የለም እግዚ እግዚ አቡነ ተክልዬ ቀዝነዋል ቅዘኑ፣ ቅድስና ሆኖላቸዋል ብለው ያነባሉ። እከክ መጋኛ ያስቀዝነ ወራዶች ባለጌዎች ናቸው። ሰው አያነበውም ብላችሁ በዘመኑ የሚያነቡ ሰዎች አልነበሩም? ያንን የመሰሉ ቅዱስ አባት አዋርደው በቅዘናቸው ያጸድቃል ብለው እዛ ሄደው አቡነ ተክለ ሃይማኖት ገዳማት ብትሄዱ ቅዘን በቅዘን ነው ያሉ። ፈጣሪ ምስክሬ ነው ምላል እዛ ሄደህ ከቀዘንክ ህይወት በሙሉ እንደ ደም ተቆጥሮልን ትፈወሳለህ፣ ተብለው የሚሰብኩ መሀጅ ማን ያሉት። ስለዚህ አቡነ ተክልዬን ያዋርደው ይህኛ ውስጥ ያለ በሳይኮሎጂ የተመቱ እብዶች፣ ቆሻሾች ናቸው እንጂ አቡነ ተክለ ሃይማኖት ትልቅ ክብር የሚገባቸው ጎግሌ፣ በትልቁ በትልቁ በትልቁ ክብር የተሰጣቸው አባት ነበሩ። ትልቅ ቅድስና ያላቸው። ስለዚህ በጣም ያሳዝናል። ለእምነቱ የኖረ ደግሞ ቅዱስ ጊዮርጊስ ነው። ለእምነቱ የኖረ እናንተ በምትሉት አልከተልም። ቅዱስ ጊዮርጊስ ሶስቴ ሞቶ ተነስቷል። የምትለኝ ክርስቶስ እንኳን ሶስቴ አልሞተም።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

አውዝ ዘ ፒፕል ኢንፌረስት ኦፍ ዘ ዳስተር ቱ ቃለ ህይወት ያሰማልን። ተዋህዶን እኮ ላሞች ያምናሉ። እውነት ነው፣ ሰው ብቻ አይደለም። ምክንያቱም ክርስቶስ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ሲሆን ቃል ከሥጋ ጋር ተዋህዶ ነው ያንን የተዋህደውን ነው እረኞች መጥተው አይተው የሰገዱለት። ተባሰገል ያመሰገኑ ተዋህዶ ሃይማኖትን የያዙ አይደለም። ላሞቹና በጎቹ እኮ በተዋህዶ ሃይማኖት ነው ቀርበው ወደሱ እመቤታችን እየሰገዱልን አንዳንድ ዲያዲያ ሰው አይምሮ ያለው ሰው ከተዋህዶ ሃይማኖት ወጥቶ ሲታይ እነዚያ ላሞችና እነዚያ አህዮች ምን ምን ይሆን ነው የኢትዮጵያ የቋራ የቋራይቱ ቋረኛይቱ ሊዳቋ ለባይታዊው ሎም ተወልደ በዛ ሁሉ ዓለም ስትል የታየችሁ ምን የምትለውማ እስከ መቼ ነው በህዝቡ ላይ የምትቀልዱት? አይበቃም ወይ? ገና ለገና ህዝቡ መጽሐፍ ቅዱስ አያነብም ብላችሁ ለምን መሳቂያ ታደርጉታላችሁ? አሁን ሮዚ ምን የምትባለ ከዩቲ ጋር መስራው ስታወራ እምባዬ ነው የመጣው። በቃ ቀቶኝ ነው አለች፣ ዱዓ አድርጉልኝ። እንጀራዬ ነው አለች። እንጀራዬ ነው እናቴን የማስተዳድረው በዚህ ነው። እሺ ለእሷ አስባችኋታል? እንጀራዬ ነው አለቻችሁ አይደለ? ለምንድነው እንደው የሆነ ነገር አድርጋችሁ የሆነ ነገር ከፍታችሁ ከዛ ስራ እንድትወጣ ታደርጓት? ከምትሰድቧት የለኝም እንጀራ የለኝም ጨፍሬ ነው ማገኘው አለች። ይቺ ልጅ እናቴ የማስተዳድርበት ነው አለች። ያለዛ ትራባለች፣ ትጠማለች። እናትና አባቷ እናቷን መርዳት አትችልም ይህን አንደርስታንድ ካደረገን እኛ የሆነ ነገር ለምን አናደርግላት? ትክክለኛ ከሆነ ለምን? ከዛ ምን አለች? ሂጃቡንም ማድረግ ፈልገው ነበረ፣ ዲኔንም እወዳለሁ። አሁን ዩቲ የምትባል ልጅ አለች ቲክቶክ ላይ እንትን ምትል ልጅ፣ ሰራዋ ትክክል አይደለም። ግን ትክክል አይደለም ብለ እሷ የምትሰድባት ስድብ ያንተ ትክክል ነው? ለምን ትሰድባት? አለ ውጪ ከኢስላም ውጪ እዛው ካፊሮች ጋር የምትቀላቀል ት እኛ ከክርስቲያኖች ሰዎችን እየጠራን ከዚህ ከሙስሊሙ ጋር ውጪና ጀሀነም ግቢ ይባላል። አላናን አንፈራም። እሷኮ ካደረገችም ሐራም ነው ያደረገችው። ብታደርግ የኩፍር ነገር አላደረገችም። የኩፍር ቃል አልተናገረችም። የሽርክ ውስጥ አልገባችም። እንዴት ደፍረን ነው አንድ ሙስሊምን ሂድና እዛው ተቀላቀል ይሻላል ምንለው? ኢጃብ አላደረገችም። ኢጃቧን ብታወልቅ ብደንስ ምን ብትልኮ ሐራም ነው ለሱ እህትን ላይላህ ለላ ምትለዋን እህትን ለገሃነም እንድትማገድ ይሄ ከነፍስያ ነው። ላላ ተብሎ ይደረጋል ብዬ አላምንበትም። ስድብ፣ ደንበኛ ስድብ፣ ወላሂ በጣም ነው የሚያስፈራው። መክራችሁ ዘክራችሁ ካመጣችሁ ትክክል አይደለችም። ፈሳድ እያሰራጨች ነው። አዎ እውነት ነው። ሐራም ነገር ነው የምታደርጋቸው ነገሮች። ዲንን እያሰለበች ነው። አዎ። እና በስድብ ነው የምትመልሳት። ከመቼ ጀምሮ ነው ስድብ ምክሬ ነው? እረ፣ የምትሳደቡት ስድብ እኮ በጣም ነው የሚዘገን፣ ነው በጣም ነው እኮ የሚያስፈራው፣ እኮ የሚያስደነግጠው። አንድ ሙስሊም ነው ወይ ነው የምትሉት? ድድ ማስጫ ያለ ያለ ዱርዬ እንኳን እንደዛ አይሳደብም። አይናገርም እንዴ! ከመቼ ጀምሮ ነው ስድብ ምክር የሆነው? ነው ማንም አያየንም ነው በቃ እንደፈለገን እንጽፋለን ነው። እና መስተካከል አለብን ወላሂ፣ እናስተካከል። ያንን ማለት ነው የሰው አቀ ነው። ደግሞ ስድብ ጥሩ አይደለም። አላህ የቅያማ ቀን እንዳይጠይቀን።